ከጎጃም አስደንጋጭ መረጃ ወጥተዋል። መረጃው የብዙዎችን ልብ ሰብሯል። ቢቢሲ በጎጃም በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን ይፋ አድርጓል። ጥቃቱን አሳዛኝ ያደረገው በትምህርት ቤት አጥር አቅራቢያ መፈጸሙ ነው። የድሮን ጥቃቱን አስመልክቶ የፋኖ አመራሩ አስረስ ማረና አንድ የአካባቢው ከፍተኛ ባለስልጣን ምላሽ ሰጥተዋል። በስፋት እንመለከተዋለን። የኢትዮ ኤርትራው ውጥረት ያዝ ለቀቅ ሞቅ በረድ እያለ ቀጥለዋል። ዛሬ ደግሞ አልጀዚራ ኢሳያስን ለማስወገድ ጊዜው አሁን ነው የሚል ጽሑፍ በፊት ገጹ አጋርቶ ውጥረቱ ላይ ቤንዚን ጨምሮበታል። አዛውንቱን ፕሬዚዳንት ኢሳያስ አፈወርቄም ከመንግስቱ ኃይለ ማርያም ጋር የሚያመሳሰለው ጽሑፉ ዓለም የሻዕቢያውን አገዛዝ ላይ እርምጃ እንዲወስድ ሲል ጠይቋል። እዚህ በተጨማሪም ኢሳያስን በመቃወማቸው ደብዛቸው ስለጠፉ 11 ባለስልጣናትም ጽሑፉ አስገራሚ መረጃን አጋርተዋል። ትሰሙታላችሁ። ሜጀር ጀነራሉ አደገኛውን ቀይ ካርድ መዘው ተከስተዋል። ጀነራል ክንፈ ዳኘው በኢትዮጵያ ላይ ተሳልቀው ዳግም ተከስተዋል። ከወራት በፊት ትግራይን አገር እናደርጋታለን ሲሉ ተደምጠው የነበሩት ጀኔራሉ ዛሬ ደግሞ ኢትዮጵያዊ ሰብአዊነት ህመም ነው ሲሉ ተናግረዋል። የሺዋን ትራፊ የማትበላ ሀገር እንፈጥራለን፣ ኢትዮጵያም ኢምፓየር ናት ብለዋል። እንመለስበታለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ ከአንድ አፍታ ላሁን መደመጥ አለባችሁ ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በጎጃም በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች ተገደሉ። ጥቃቱ በትምህርት ቤት አጥር አቅራቢያ እየተፈጸመ ነው። ነዋሪዎች ጥቃቱ የተፈጸመው በንጹሐን ላይ ነው ሲሉ፣ አንድ የአካባቢው ባለስልጣን ደግሞ ጥቃቱ በተሰባሰቡ የፋኖ ወታደሮች ላይ የተፈጸመ ነው ሲሉ አስተባብለዋል። የጎጃም ፋኖ አመራሩ አስረስ ማረ በበኩሉ በስፍራው የእኛ ታጣቂዎች አልነበሩም ብሏል። በምስራቅ ጎጃም ዞን ናርጅናና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የድሮን ጥቃት የተፈጸመው ባለፈው ሳምንት ሐሙስ ነው። ቢቢሲ አማርኛ ጥቃቱን አስመልክቶ ባስነበበው ሰፊ ዘገባ የትምህርት ቤት አጥርን ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ ተገድለዋል ብለዋል። ነዋሪዎች ለቢቢሲ እንደተናገሩት ተሰባስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ የሰላማዊ ሰዎች ላይ ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የዓይን እማኝ ወዲያውኑ ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቀውም ሲሉ በቅጽበቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ የሚንከባለላለም የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤት አጥሩን እያጠሩ እያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩ ሌላው ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታለ ማገር የሚቆርጣለ የሚይዛለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሌላው የአይንማኝ የሟቾቹን ቁጥር ብዛት ይኖረዋል በማለት ገልጸዋል። አስክሬን ሰለማንሳታቸው የተናገሩ ሌላም ማኝ ደግሞ አብዛኛውን የጥቃቱ ተጎጂዎች ወዲያውኑ ሕይወታቸው ማለፉን ገልጸው ሟቾቹ በአብዛኛውን ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችንም ወደ ሕክምና መውሰዳቸውን የገለጹት ማኞች አብዛኞቹ በከተማው ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ሕይወታቸው ማለፉን ተናግረዋል። ከሰባ በላይ አስክሬን አንስተው በባጃጅ ወደ ቤተ ክርስቲያን ማመላለሳቸውን የተናገሩት አንድ የአይን ማኝ ታዳጊዎችንና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስ ገልጸዋል። ከ115 ስድስት እስከ መቶ 20 የሚሆን አስክሬን ነው የቀበር ነው። ያልታወቀም ይኖራል ብዬ አስባለሁ። ምክንያቱም ድንጋጤ ውስጥ ስለነበርን ብለዋል። ሌላው የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾች ቁጥር ከመቶ በላይ እንደሚሆን ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾቹን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያትና በስጋት እስከ ቀትር 8 ሰዓት ድረስ ገደብ ጊዮርጊስ ቤተ ክርስቲያን በጅምላ እንደተቀበሩም ገልጸዋል። አሞራን ቸው ቅበሩ ሲባል ማህበረሰቡ በፍጥነት አምስት የሚሆን መቃብር ውስጥ ነው የቀበራቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩት አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁመዋል። የአማራ ክልል ግጭት በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማዋ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረ ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማዋ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩት አንድ የአይንማኝ ሟቾቹ ንጹሕ ሪፖርተሯን ስለመሆናቸው ሲናገሩ በርካቶችን በንግድ ስራቸው የሚያውቋቸው መሆናቸውን ገልጸዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖዎችንና ማህበረሰቡን ለይተን እናውቃለን። ፋኖዎች በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላው ነዋሪ ተናግረዋል። ሌላ ነዋሪ በበኩላቸው የተሰባሰበው አጥር የሚያጥረውንና ቤት የሚሰራው ሰው በቀረጸው የድሮን ቅኝት የፋኖ ስብሰባ ነው ተብሎ ታስቦ ይሁን ያወቅነው ነገር የለም ምናልባት ሲሰባሰብ ፋኖ ነው ተብሎ ታስቦ ይሆናል። እንደዚያ ነው እኛ የተረዳ ነው ሲሉ ጥቃቱ ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። ይናርጅናናው ጋር ወረዳ አስተዳዳሪ አቶ ሙሉጌቴ ንጹሕዋን ሰዎች ተገደሉ መባሉን የጠላት ወሬ ያሉ ሲሆን እርምጃው ጽንፈኛ ያላቸውን የፋኖ ታጣቂዎች ላይ መወሰዱን ለቢቢሲ ተናግረዋል። እዚህ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ። ሰብስበው ስልጠና ጭምር እንደሚሰጡ መረጃው አለኝ። የትምህርት ቤት አጥር በኤስ ስራ የሚባለው ነገር ማሳመሪያ ነው በማለት ንጹሕዋን በፍንጣሪም ቢሆን አልተገደሉም ሲሉ አስተባብለዋል። የፋኖ ታጣቂዎች በበኩላቸው በ ወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢውን ለስልጠና እንደማይጠቀሙበት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረ ዳምጤ ሁሉም ግድያ የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር እያይዘውታል። ጄኔራል ክንፍ ዳኘው በኢትዮጵያ ላይ ተሳልቀው ዳግም ተከስተዋል። ከወራት በፊት ትግራይን አገር እናደርጋለን ሲሉ ተደምጠው የነበሩት ጄኔራሉ ዛሬ ደግሞ ኢትዮጵያዊነት ሕመም ነው ሲሉ ተናግረዋል። የሸዋን ትራፊ የማትበላ ሀገር እንፈጥራለን ። ኢትዮጵያም ኢምፓየር ናት ብለዋል። ጀኔራል ክንፈ ዳኘው በአነጋጋሪ ቃለ መጠይቅ ዳግም ተከስተዋል። ጀኔራሉ ከእስር ከተፈቱ በኋላ ኑሯቸውን በትግራይ ያደረጉ ሲሆን በተለያዩ ጊዜያት በመድረኮች ሲሰጧቸው በሚሰሙ አስተያየቶች ኢትዮጵያን እንደ ሀገር ሲያጥላሉ ይታያሉ። ብራክሸው ከተባለ የበየነ መረብ ሚዲያ ጋር በነበራቸው ሰፋ ያለ ቆይታ ጀኔራሉ ኢትዮጵያ ኢምፓየር ናት በማለት ገልጸዋል። ኢትዮጵያዊነት ህመም ነው ያሉት ጀኔራሉ በህይወት ያለን እኛ ከፍተኛ ተጋሮዎች ማድረግ ካለብን ወሳኝ ነገር ቢኖር የትግራይን ህዝብ ማገልገል ነው ብለዋል። የተሰዉ ሰማዕታትን ቤተሰብ ማክበርና ማገልገል ይገባል በማለት ከተሰዉ ወገኖች ጎን የቆሙ መሆናቸውንም ገልጸዋል። ክንፈ ትግራይ በጦርነት ደቃለች አሉም ሲሆን የደረሰውን አጠቃላይ ውድቀት በተመለከተ በጦርነት ደቃለች የሚለው ቃል በራሱ በእንዲህ በቀላሉ የሚገልጸው አይደለም ሲሉ ተናግረዋል። ጄኔራል ክንፈ አገረ ትግራይን መመስረት ከሚያቀነቅኑ የትግራይ ልሂቃን መሃል ይመደባሉ። ከዚህ ቀደምም ትግራይን ከኢትዮጵያ መገንጠል እንዳለባት ሲሰብኩ ተደምጠው ነበር። በተለያዩ ጊዜያት በተካሄዱ ጦርነቶች የሞቱ የትግራይ ኃይሎች ዋና ዓላማ ነፃ ሀገር ትግራይን መመስረት ነው ሲሉ ተደምጠው ነበር። እንደ ክንፈ አገላለጽ የምትመሰረተው ነፃ ሀገር ትግራይ ከሸዋ ትራፊና ስንዴ የማትጠብቅ በማለት ራሷን የቻለች እንደምትሆንም በወቅቱ ተናግረዋል። ክንፈ በንግግራቸው ትግራይን ነፃ ሀገር ለማድረግ የተከፈለውን መስዋዕትነት ዓላማ ከግብ ለማድረስ አሁንም መታገል አለብን ብለዋል። ለዚህም ጠላቶ ሰዎቻችን ዳግም ቀና ብለው እንዳያዩን የሚያደርግ መንግስት በመመስረት ትግላችንን እናስቀጥላለን ብለዋል። በሰሜኑ ጦርነት ወቅት እስር ላይ የነበሩት ክንፈ አሁን ላይ በሰጡት አስተያየት ትግራይን ለማጥፋት የተፈጸመም የፋሽዝም ወረራ ነው ሲሉ ገልጸውታል። ክንፈ ወረራ ሲሉ ስለገለጹት ጦርነት በሰጡት ማብራሪያ በቃለ ከሚገለጸው በላይ ትግራይ ከባድ ጉዳት አስተናግዳለች ብለዋል። የኢትዮ ኤርትራው ውጥረት ያዝ ለቀቅ ሞቅ በረድ እያለ ቀጥሏል። ዛሬ ደግሞ አልጀዚራ ኢሳያስን ለማስወገድ ጊዜው አሁን ነው የሚል ጽሑፍ በፊት ገጹ አጋርቶ ውጥረቱ ላይ ቤንዚል ጨምሮበታል። አዛውንቱን ፕሬዚዳንት ኢሳያስ አፈወርቂን ከመንግስቱ ኃይለማርያም ማርያም ጋር የሚያመሳስለው ጽሑፉ ዓለም የሻቢያውን አገዛዝ ላይ እርምጃ እንዲወስድ ሲል ጠይቋል። ከዚህ በተጨማሪም ኢሳያስን በመቃወማቸው ደብዛቸው ስለጠፉ አስራ አንድ ባለስልጣናትም ጽሑፉ አስገራሚ መረጃን አጋርተዋል። የሻቢያው አፈቀላጤ ኢትዮጵያን ፖለቲከኞች እብድ ብለው ከተሳደቡ በኋላ በአልጀዚራ በኩል የኤርትራን ቤተመንግስት ያመሰ ከባድ መረጃ ወጥቷል። ከወራት በፊት የዶክተር ሙላቱን ጽሑፍ በሰፊ ገጹ ይዞ በመውጣት የኢትዮ ኤርትራን ውጥረት ያጋጋለው አልጄዚራም ዛሬ ደግሞ ሌላ ጽሁፍ በማጋራት እሳቱ ላይ ቤንዚን አርከፍክፎበታል ክፎበታል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ሊቀመንበር አቶ ኢብራሂም ሃሩን ኢሳያስን ለማስወገድ ጊዜው አሁን ነው የሚል ዘለግ ያለ ጽሁፍ በአልጄዚራ በኩል ተሰራጭተዋል። ሊቀመንበሩ በጽሑፋቸው ሻዕቢያም ባለፉት አስርተ ዓመታት በኤርትራውያን ላይ የፈጸመውን ግፍ አብራርተው ጽፈዋል። ኢሳይያስን አገዛዝ ለምን ብሎ መጠየቅ ትርፉ ሞት እንደሆነም ጠቅሰዋል። በፈረንጆቹ ግንቦት 2001 ኢሳይያስን የማስወገድ ደብዳቤ ጻፉት ባለስልጣናት የገጠማቸውን ክስተትንም ላብነት አንስተዋል። በግንቦት 2001 በጦርነቱ ወቅት ከሻቢያ ጎን የነበሩ 15 የኤርትራ ከፍተኛ ባለስልጣናት ያገዛዙን አውቶክራሲያዊ የአስተዳደር ዘይቤ እንዲመረምርና ነጻና ፍትሐዊ ምርጫ እንዲካሄድ የሚያሳስብ ግልጽ ደብዳቤ አውጥተው ነበር። በወቅቱ ከ15ቱ ባለስልጣናት ሶስቱ በውጭ ሀገር ይኖሩ የነበ በረ ሲሆን አንደኛው በመጨረሻ ቋሙን ቀይሮ የኢሳያስን መንግስት ተቀላቅሏል። የተቀሩት 11 ሰዎች ግን ለጊዜው ባልታወቀ ክስ ተይዘው ታስረዋል። ከ20 ዓመታት በኋላ የነዚህን 11 ሰዎች እጣ ፈንታ እስካሁን አልታወቀም። በሕይወት እንዳሉ ወይንም እንደሞቱ ማንም በእርግጠኝነት አያውቅም። ምንም የህግ ወይም የሃይማኖት አማካሪ ወይም የቤተሰብ አባል እንዲገናኙ አልተፈቀደላቸውም። ልክ እንደ አንዱ ባለስልጣናቱ ሁሉ ድፍን ኤርትራውያንም እጣቸው እንዲሁ ሞት ነው ሲሉ ሊቀመንበሩ ተናግረዋል። ምንም እንኳን እነዚህ ከፍተኛ ባለስልጣናት በኤርትራ ውስጥ እንደዚህ አይነት አያያዥ ከተደረገባቸው ታዋቂ ሰዎች መካከል ቢሆኑም እጣ ፈንታቸው የተለየ አይደለም የሚሉት ሊቀመንበሩ ኢሳያስ በፈጠሩት ቅዠት ማንም ሰው በነጻነት ለመማር፣ ለመስራት፣ ለማምለክ፣ ንግድ ለማካሄድ ወይም ሌላ መደበኛ ስራ ለመስራት አይችልም። እያንዳንዱ ኤርትራዊ ዜጋ እድሜ ልኩን ለልዑል መሪ ሆኖ የሚቆየ ግዴታና ያልተወሰነ ወታደራዊ አገልግሎት አለ። የኤርትራውያኑን ሰቆቃ ዘርዝረዋል። አቶ ኢሳያስን በቀጠናው ባሉ ጦርነቶች ተሳታፊ ሆነዋል ሲል የሚከሰው በአልጀዚራ የተጋራው ጽሑፍ ኤርትራ ሀገር ከሆነች በኋላ ኢሳያስ ያልተሳተፈበት የቀጠናው ጦርነት የለም ሲሉ ገልጸው ጦርነት የኢሳያስ ዘዴ ነው በማለትም ወቅሰዋል። ሊቀመንበሩ በዚህ መጣጥፋቸው የዓለሙ ማህበረሰብ ባለፉት ዓመታት ለኤርትራ ትኩረት አለመስጠቱን ይወቅሱና አሁን ላይ የኤርትራ ትኩረት ማግኘ ቷን ይገልጻሉ። ኤርትራ አሁን ላይ ትኩረት ያገኘችው ከኢትዮጵያ ጋር ወደ ጦርነት ልትገባ ትችላለች በሚል እንደሆነም ያነሳሉ። ሆኖም ግን የሁለቱ ሀገራት ውጥረት ቢበርድ ኤርትራ ላይ የተደረገው ትኩረት ሊቀንስ እንደሚችል ስጋታቸውን አንስተዋል። ዓለም አሁንም ለኤርትራ የተወሰነ ትኩረት እየሰጠ ነው፣ ምክንያቱም ከኢትዮጵያ ጋር ሊፈጠር የሚችለው ግጭት ስጋት ነው። ነገር ግን የሁለቱ ጎረቤቶች ግጭት እንደምንም ቢከለከል በአቶ ኢሳያስ አፈወርቄ ግዛት ውስጥ የተጣለው የኤርትራውያን ሰቆቃ ይቀጥላል። ይህ እንዲቀጥል መፍቀድ የለበትም። ሀገራቸው በዜና ከተጠቀሰች በኋላም ዓለም አይኑን ገልብጦ የኤርትራውያንን ችግር መርሳት የለበትም። ብዙ ኤርትራውያን ህይወታቸውን ከማጣታቸው ሲሆንና በአቶ ኢሳያስ የዘላለም ጦርነቶች ከመፋለም በፊት ዓለም እርምጃ መውሰድ አለበት በማለት መጣጥፋቸውን ዘግተዋል።